ተዘቢባ ዘቢባ ሁለት መንታ ልጆች አረገዘች፣ እና ይሱ ተበሳጨ። መንታ ነች? ማነች? የቷ ዘቢባ አታደርገውም። እንዴት አወቅሽ? ወይ ወይ መቼ ነው ያወራችሁ? ጋይስ መቼ ነው የተኙት? የእኔ ጥያቄ ግን ለማንኛውም መቼ ነው ያወሩት ነው። እኔ ነርስ ነኝ።

ማን አባቱ ያውቅሻል? ሚደ ያሳቅሽ መቼ ተኝቶ ያሺ ነገር በጣም ያሳቅሽ። ሃይ ሲሪየስ ቶክ ማለት ኮንሰርት ነ ትላለች፣ አልበም እየሰራው ነው አለች። እንዴት ነው የሰሩት ነው? ጨምቆ ሰጥቷት ነው? አልገባልም እኮ ይህ እንኳ ጠያቂ ጉዳይ ነው። ግን ለምን እሱ የተበሳጨው? እናንተ ማለት ና ሁለት ልጅ ወለደች አረገዜ ስትሉት እንዴት ነበር? እስቲ ምን አለ እስቲ ንገሪ። የእሱ ጅላ ቢሆን ታውቀዋለሁ። ኢልሳ ነበረች እሷ ቼክ ምናምን ስታደርጋት እኔ ነበርኩኝ። እና መንታ ያረገዘችው በጣም ደስ ይላል ምናምን ስትላት እሱ በጣም በቃ ምንም ማለት በቃላት ምንም እየገለጸው ነገር የለም ለኤቪደንስ የሚሆን ይሄ የሆነ ይፈረግባታል መሰለኝ፣ አልተመቸኝም። ማዲያቱ ቦጋለ እኔ ከእሷ የበለጠ አውቀዋለሁ። እኔ ምን እንደሚያደርጉልህ አውቃለሁ። ማዲያቱ ይወጣል አውቃለሁ። ብዙ አታስረጊ። ሲናደድ እሱ ፊቱ ይቀላል ነው ከዛም ማዲያቱ ደግሞ ደምቆ ይታያል፣ ጥቁር ይሆናል። እኔ በቃ ፊቱ ቀይር ብለው እኔ አሁን ስለሆነ በጣም ልብ ድካም ቢኖርብኝ እኮ እኔ ራሱ እንኳን በአንድ ጊዜ ሶስት ልጅ አባት ስታደርገው ታዲያ ለምን ደሞ ቀጥ አይል? መስሩፍ የሌለው ልጅ ጋይስ እንደገና ዘቢባን የመሳሰሉ ልጆች ነው የምሰጡ። እንኳን በአካል አየሻት ትላለች ትበይበታለች። እግዚአብሔር ነው እኮ ያወጣኝ፣ እግዚአብሔር ይመስገን በይ። ይሄ ኮተታው ለምን እሱ ምትገባው ህሳናት? በቃ እንጂ በጣም ጠሪያን ሴት ነች። ሌላ ሰው ነው የሚገባሽ። የምሬ ነው ግ እግዚአብሔር ነው ያወጣኝ እኮ ከእሱ ጋር ልዳቀል። ትንሽ ነበር የቀረኛለታ የቫለንታይን ቀን ከቤት ባይወጣ ኖሮ ተዳቀለን ነበረ። እዛን ቀን ተገላግልቱ ጉርሻቱ ትላንትና ምን መልእክት ላከችለት? ይህን ሰሞን ትልቅ ሰርፕራይስ ማድረጋችሁ ነገር አለን ብላለች። ዘቢባ ብሎ ጉርሻቱ ፖስት አርጎታል። እግዚአብሔር እሱና አየሰነ እንዳሉ አሾ። በዚህ ነይ ነይ ነይ፣ እውነትሽ ነው እናቴ ትሙት ጉርሻቱ ብለ፣ ሂዱና ዩ ግሩፖች ሂዱና አዩት። ጉርሻቱ የታልሰ? ቆይ ቃል በቃል አንብበው። እሺ ለትያኝ ቆይ ተቀመጥን ስለ አልባማ ከዚህ በፊት ተናግራለች። ስለ ልጆ ምንም አላወራችም። ስለዚህ እሱና አዲስ ነገር ለጥፎታል። ጉርሻ ቆይ ቃል በቃል ምን እንደጻፈ ላሳያችሁ። እናቴ ትሙት ጉርሻ ቱ ሳርች ጉርሻ እኔ ደግሞ ትላንት ላወራበት ብዬ ሌላ ወሬ መጣና ረሳት። አቦቶ ለበልጉሻ እኔ ወሬ ነው የምፈልገው እንጂ ግሩፕ ምን ታደርግልኛል? እስቲ ያ እስቲ ለዘቢ በቆሰት በየውሸታችን እኮ ነው። እሷ በቃ አብሮ ቤት ውስጥ ቡና ስታፈላ ስታወሩ ሲያስመስሉ፣ እሷ ብታያቸው እንዴት እንደ መፍታት የፈለገ ነው የሚመስለው። ብታይ ገፈታተራት አጀያ ነው። እኔ እኔ በደምብ የማምንሽ ይሄ ቡና ምናምን እሱን ነው። እዚህ ያውቃል ዩት ጉርሻቱ በለጠፈውን ጋይስ ዩት ከአንድ ቀን በፊት ምን ብሎ ለጠፈ መሰላችሁ? እግዚአብሔር ተወዳጇ አርቲስት ዘቢባ ግርማ ለጉርሻ ፔጅ እና ተከታታዮቿ መልእክት አስተላልፋለች ይላል። አርቲስት ዘቢባ ግርማ ለምትወዱኝ እና ለምታከብሩኝ የኢትዮጵያን በሙሉ በዚህ ቀናቶች ውስጥ አንድ ሰርፕራይስ የሚኖረኝ የሚኖረኝ አለኝ

እስ አትራሳን ስትመሳ መንታ አርግዛለች። ገፈታ አትሯት የሚያደርገውን የሚያሳጣው እሱ ባለጌውን በስማ ይሽ ትክክለኛ እኔ ብናገር ማንም እኮ ያለኝ ዝም ምንያ እና እኔ ስላየው ለይ ይሄንን ልነግራት መጣሁ እንጂ አሁን ስታዪው የሚገርምሽ ነገር ምን ያን ይሄ ባህሪ አንድ አይነት እንደሆነ እንዲገባሽ ነገር ጉዳዩ ማለት ሂደቱ የተለያየ ቢሆንም፣ አሁን ዘቢባ ሁለት ልጅ አረገዝኩ ስትል ገፈታ ትሯት ሄደ። ይሄ ባህሪው ያው ነው ያልኩበት ምክንያት፣ ግንሽ ላስታውስሽ፣ እኔ ቀይ አበባ ነስልሽ ቀይ ልብስ ለብሽ፣ ቀይ ጥፍር ቀለም ተጥቀብጭ ተጥቀብቂው፣ ያው ሰምቻለሁ ወዶ ዞሮ ዞሮ አይቶ ማንም ያጸዳልሽ፣ ነገ ስራ የለሽም ወይ ብለሽ፣ ነገ ስራ የለሽም ምን እንዲያለኝ፣ እንደው ይሄን ወሬ እሱ ማሆኑን ያውራችሁ ነው። ነገ ምራኩት አሪፉን ነገሮችን ነበር ግን ማነቱን አልነገርሽንም። በኋላ ላይ ነው እሱ መሆኑን ራሱ የነገርሽን። በኋላ ነው ሚዲያሽን ይከታተሏሉ? አዎ እንትናቸው በዛ ጊዜ የታውቁት ነበር። አሁን እሱ ሳታውቁት በፊት እንትና አለ ታሪኩ እናውቀዋለን። ማነቱ ግን አልነገርሽንም ነበረ። አዎ ከዛ በኋላ ግን ያ እኮ አበባነሽን እንደዚህ አለኝ እሱ ነው ብለሽ በሌላ ጊዜ ነገርሽን። እንዴ ያ ታሪክ ለካ እሱ ነው እንደዚህ ያደረገውን የራሱ ብዬ ራስ ቪዲዮ ቀርጽ ያለ ዜግ ታመሽ የምር እልክላችኋለሁ። በጣም ባለጌ ሰው። እንዴት እንደተነገጥኩኝ፣ እንዴት ያረገዘችን ሴት መንታ እንደዛ ያደርጋል? ቪዲዮ ልካለሁ። ለሄ እያለቀሰች እያለቀሰች አይደለም ወይ የምትኖረው? እኔ ጎረቤቴ ነች። እያለቀሰች እኮ ነው የምትኖረው። ቴንክ ዩ ቴንክ ዩ አንድ ሁለት እግዚ የምረ ሰርፕራይዙን እኮ ጉርሻቱ ፖስቶታል። አንቺ መጥተሽ ነገርሽ ጀመርኩኝ ሁሉ ከዛም በኋላ በአዲስ ቪዲዮ ዘቢባ መታየን ትነግረናለች። እንግዲህ ኦኬ፣ የተናገረችው ነ እሱና የዘቢባ ትዳር ይመለከተኛል። ሲሪየስ ቶክ ማለት ፎቶ የምትልክልኝ ግን ራጂውን ነው ወይስ የራሷን ፎቶ? እሷ አሁን እኔ አንቺ አንቺ ላታሚሽ ምን ምሬን ብዬ ሳለው እና ፎቶቹን እልክልሻለው።